ሰላም ጤና ስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ይህ ሳምንታዩ ቲክቶክ ዊሰልሞን በኢቢኤስ ነው። በጠቅላይ ሚኒስትር ውስጥ የታጨቁ ግዙፍ ራዕዮች ከአምስት ዓመታት በፊት ከክቡር ጠቅላይ ሚኒስትር አብይ አህመድ ጋር በነበረኝ ቃለ ምልልስ ስለ ዲጂታል ኢትዮጵያ ሰፊ የሆነ ራዕያቸውን ለሕዝባችን አካፍሎ ነበር። በዚሁ ፕሮግራም ላይ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የቴሌኮም ነጻ ገበያ፣ የሞባይል ገንዘብ፣ የብሔራዊ ዲጂታል መታወቂያ፣ የዲጂታል ኢትዮጵያ ስትራቴጂና ፖሊሲ፣ የስታርትፕ አዋጅ፣ የካፒታል ገበያ ባለሥልጣን እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግ በሙሉ አልነበሩም። አንድ የኤአይ አማካሪ ቢኖረው አማካሪውን ስም ምን ብለው የሰይሙታል? ሚኒስትር ኦፍ ዘ ፊቸር ብለው ይችላለሁ። ፈጽሞ እንዲቀየር ቆርጠው እየሰሩ ያሉት ወሳኝ ጉዳይ ምንድነው? አይዲያ ሀሳብ በተግባር በዲቮሽን በመስራት ብቻ ነው የሚጨበጠው። ምንድን ነው ኢንስቲቱሽናል ሪፎርም የምንለው? በግብርና፣ በኢንዱስትሪ፣ አጠቃላይ በኢኮኖሚ፣ በፋይናንሻል ሴክተር ሪፎርሞች አሉ። የእርስዎ አስተዳደር በድፍረት የኢትዮጵያ የቴሌኮም ዘርፍን ለነፃ ገበያ ውድድር ከፍቷል። በዚህ ሂደት ውስጥ ምን አይነት ተግዳሮት አጋጥሞት ነበር? 100% የተሳካ እቅድ ሊባል ይችላል? ለአንድ ነጥብ ሶስት ሚሊዮን ወጣቶች ሀያ ቢሊየን ብር ገደማ በሞባይል መኒ በፋይናንሻል ኢንክሉዥን አበድሯል። እኛም ሀገር በመጠኑ በድሮን ካርጎ ጀምረናል።